ሌላው ይሄ እንትና ያቀረብከው በቃሉ ተጣምረው የዚህ የታጠቁ ኃይሎች እነ ህውሃት ፋኖ ወይም ኦላ ተጣምረው ቢታገሉና መንግስትን ቢያስወግዱ ስህተት ነው ወይ ያልከው ነገር አለ። እኔ ስህተት ነው ብዬ አላምንም። እኔ በእነሱ ትግል ስልት አላምንም። ዘላቂ የሆነ መፍትሔ ያመጣል የሚል እምነት የለኝ። በተናጠልም ይታገል ተባብሮም ይታገል በትጥቅ ትግል ኢትዮጵያ ውስጥ ዘላቂ የሆነ ሰላም፣ ዘላቂ የሆነ መፍትሄ ይመጣል የሚል እምነት የለኝም። ነገር ግን ሴናሪዮ ሳስቀምጥ ሶስት ነገሮችን ነው ያስቀመጥኩት። ምንድን ነው? አንደኛው አሁን በያዝነው የትግል ሂደት ከቀጥል አሁን ባለንበት ስልፈት የኢትዮጵያ የፖለቲካ ኃይሎች ከቀጥል፣ በስልጣን ላይ ያለው አገዛዝ ማናችንም ከምንጠብቀው እድሜ በላይ በስልጣን ይቆያል፣ ይቆያል በግልጽ ቋንቋ ህብረተሰቡ እንዲገባው ምን ብዬ ተናግር ያለው ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት ጨርሰው ይኖሩበታል፣ ራሳችንን ማስተካከልና ማጠናከር የማንችል ከሆነ በግልጽ ቋንቋ አንዱ ይሄ ነው። ሁለተኛው ምንድን ነው? አሁን ያሉ ታጣቂ ኃይሎች ተጠናክረው እርስ በርስ መዋጋት፣ እርስ በርስ መታገል እንደማይጠቅም ተረርተው የጋራ ሚኒመም ፕሮግራም ፈልገው የጋራ ግንባር ፈጥረው አገዛዙን ከስልጣን ሊያወርዱ ይችላል። ስለዚህ ምን ሊፈጠር ይችላል? አንድ አምባገነን መንግስት ይወርዳል፣ በሌላ አምባገነን መንግስት ይተካል? ሁለተኛው ሴናሪዮ ይሄ ነው። ሶስተኛው ምንድን ነው? እነዚህ የታጠቁ ኃይሎች አንድ ላይ አይቆሙም? እርስ በርስም ይዋጋሉ፣ አገዛዙንም ይዋጋሉ። መጨረሻ ላይ ሄደን ሄደን ተላልቀን መፍረስ ነው የሚጠብቀን። ስቴትነስ የሆነ ሁኔታ ውስጥ ነው። ስለዚህ ታጣቂ ኃይሎቹ ራሳቸው አንድ ቢሆኑ ምንን ሊያስቀሩ ይችላሉ ማለት ነው። ቢያንስ ቢያንስ የአገሩን የመፍረስ ሂደት አስቁመው አምባገነንን በአምባገነን የመተካት ሚና ሊኖራቸው ይችላል ማለት ነው። እውነቱን ለመናገር አገሪቱ ከምትፈርስ አንድ አምባገነን በሌላ አምባገነን ተተክቶ አገሪቱ ብትቀጥል እመርጣለሁ፣ እመርጣለሁ። ስለዚህ ከመደራደር ኃይልም አንጻር ከኃላፊነትም ስሜት አንጻር የአገሪቱን መፍረስም ከማዳን አንፃር የታጠቁ ኃይሎች መተባበር ጥቅም አለው ብዬ ነው። ያ ጥቅም ግን የትኛውንም ያህል ቢሄድ ዘላቂ የሆነ መፍትሄ ለኢትዮጵያ ያመጣል የሚል እምነት የለኝም። ማንኛውም መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም። የኢትዮጵያ ታሪክ ይህን ነው በደንብ አድርጎ ያሳየ አዲስ ነገር ይፈጠራል የሚል እምነት፣ ነገር ግን ቅድም ካልኩት ቢያንስ ቢያንስ ከመፍረስ በአምባገነንም ኃይል እየተመሩ መቀጠል የተሻለ ነው የሚል እምነት አለ። ሁለተኛ እነዚህ የታጠቁ ኃይሎች አንድ ህብረት ሲፈጥሩ የአጀንዳ አንድነት ይኖራቸዋል፣ በኃላፊነት ስሜት የሚሰሩበት ሁኔታ ይኖራል። ያ አገዛዙን ለድርድር ለማስገደድም የተሻለ ድል ይኖራል ማለት ነው እና የሰላም አስተዋጽኦም ይኖረዋል ብዬ ስለማምን ነው አንድ ሲሆኑ ተደራድረው ሰላምን የማምጣት አስተዋጽኦቸው በዛው ደረጃ ጠንካራ ይሆናል፣ ያደገ ይሆናል፣ የበለጠ ተሰሚነት ይኖራቸዋል። ያ ለሰላም አስተዋጽኦ ይኖራል ብያ ሄደው ሄደው ደግሞ መንግስትንም አሸንፈው ሌላ መንግስት ከተኩ የሚተኩት መንግስት አምባገነንም ቢሆን አገሪቱ አትሊስ ከመፍረስ ከዳነችም አንድ ነገር ነው ብያ ይሄን ግልጽ ማድረግ እፈልጋለሁ። በምንም ተአምር ግን ያልተቀየረ በዚህ ሰላሳ ሁለት ዓመት የትግል ሂደቴ ያልተቀየሩ አመለካከቶቼ ሁለት ናቸው። የብሔርተኝነት ፖለቲካ ነው ለስልጣን መያዣነት እየተጠቀምን፣ ለግዛት ባለቤትነት እየተጠቀምን ኢትዮጵያ ውስጥ ሰላም፣ መረጋጋት፣ የአገር ህልውና ልናስገብር አንችልም፣ ከመተላለቅ አዙሪት ልንወጣ አንችልም። ብሔርተኝነት የኢትዮጵያ የፖለቲካ ሪያሊቲ ሆኗል። በአግባቡ መስተናገድ አለበት ብዬ አምናለሁ። በመዋቅር ደረጃ ገዢ አስተሳሰብ ሆኖ ግን መቀጠል አለበት ብዬ አላምነው። እሱ እስከቀጠለ ድረስ ከጥፋት እንድናለን የሚል እምነት የለኝም። ይሄ ለረጅም ጊዜ በበቂ ምክንያት ይዤው የቀጠልኩት አመለካከት ነው። ብዙ አመለካከቶችን ቀይሬያለሁ። እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርናጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል። ተማሪ ነኝ። እየተማርኩ እየተለወጥኩ ነው፣ ከዛሬ የደረስኩት ደረስኩት። በዚህ ረገድ ያለኝ አመለካከት ግን ምንም አልተቀየረም፣ ጥርጥር አልነበረኝም። ይሄ የብሔርተኝነት ፖለቲካ መዋቅራዊ ሆኖ ገዢ ሆኖ በኢትዮጵያ እስከቀጠለ ድረስ የወደፊት እጣፈንታችን እየተላለቁ መፈራረስ ነው የሚል እምነቴ በተግባር በተግባር እየተረጋገጠ ነው ያየሁት። አንዱ ይሄ ሁለተኛ፣ የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይህን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማር አቅቶን ነው አሁን እየተገዳደል እየቀጠል ያለ። በኢትዮጵያ ተጨባጭ ሁኔታ ጠበጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም። ከዚህ በኋላ መንግስት ይህን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው ጠመንጃ ማንሳታቸውን ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን፣ ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለ ስተት ስቻት በፍጹም በምንም ተአምር በትጥቅ ትግል ታግሎ ሀገርና ህዝብን ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል? አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠበንጃ አንስቶ ራስን መከላከል ተፈጥሯዊ ነው፣ ማንም ሊያደርገው የሚችለው ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። እኔ በሀያ ሁለት ዓመቴ ነው የአማራ ህዝብ በአማራነቱ መገደል የለበትም ብዬ ማአህድ ውስጥ ተደራጅቼ የታገሉት። የኔ ልዩነት ምንድን ነው? ይሄን ብሔርተኝነት ይሄን የብሔር ፖለቲካ ግን ስልጣን ለመያዝ ከተጠቀምንበት ይሄን የብሔር ፖለቲካ የመሬት ባለቤት የግዛት ባለቤት ለመሆን የምንጠቀምበት ከሆነ ግን ይሄ ፒውርሊ የኦነግና የኢትፔሌፍ አጀንዳ ነው፣ የተለየ ነገር አይደለም። ሌሎቹ ሲሰሩት ትክክል እኛ ስንሰራው ሌሎቹ ሲሰሩት ስህተት፣ እኛ ስንሰራው ትክክል የሚሆንበት ምንም መንገድ የለም። ከዚህ አይነቱ ፖለቲካ መውጣት አለብን። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። ከቋንቋ ጋር ከባህል ጋር ከሃይማኖት ጋር ከስነ ልቦና ጋር የተያያዙ ችግሮች መፈታት አለባቸው። ኢትዮጵያ የዳይቨርሲቲ አገር ነች። እነዛ ልዩነቶች ጌጦች ነው። ተከብረው በእኩልነት የምንኖርበት ሁኔታ መኖር አለበት አለበት። ነገር ግን ሃይማኖትን እና የብሔር ማንነትን ለፖለቲካ ስልጣን መፎካከሪያ ማግኛ በመሳሪያነት መጠቀም ለግዛት ባለቤትነት በመሳሪያነት መጠቀም ግን የጥፋት ሬሴፒ ነው። ከዛ የተለየ ውጤት ያመጣል የሚል እምነት የለኝም። ይሄ ደግሞ በፕሪንሲፕል በመርህ ደረጃ የምንለው ነገር አይደለም። በተግባር ደግመን ደጋግመን ያየነው ከየት ወዴት እየወሰደን እንደሆነ በግልጽ እየታየ እኔ፣ ብዙ አሉ የቀድሞ የኢህአዴግ አመራሮች፣ ዛሬም ድረስ የዛ የብሔርተኝነት አስተሳሰብ ያዋጣል ብለው ነው የሚያምኑት። የአፈጻጸም ችግር ነው ያለው የሰዎች ችግር ነው ብለው ነው የሚያምኑት። ከዚህ ሁሉ ውድቀት በኋላ፣ ከዚህ ሁሉ እልቂት በኋላ ይሄ የሚያሳዝን ነገር ነው። እና በዚህ ረገድ ያለኝ አቋም ይሄ ነው። ሌሎቹ ቢተባበሩ መንግስትም እኮ ይላል አደለን። ለምሳሌ የፋኑ ኃይሎች አንድ ቢሆኑ ይጠቅመኛል ለድርድር ይላል አደለን። አንድ መሆናቸው ብዙ ጥቅም አለ። የሚጠላ ነገር አይደለም። እና ዞሮ ዞሮ ህይወታችንን ይወስናል። የሀገራችንን የወደፊት እጣፍንጣ የታጠቁ ኃይሎች ይወስናል። ከዛ አንጻር ነው በትኩረት ልንከታተላቸው ግምት ልንሰጣቸው የሚገባው ችግራቸው መፍትሄ እንዲያገኝ ጥረት ማድረግ ያለብን። ነገር ግን አይ በትጥቅ ትግል ዴሞክራሲን አመጣለሁ፣ እኩልነትን አመጣለሁ፣ ፍትሐዊ ስርዓት አመጣለሁ ቢላይ ግን ላምናቸው ላምናቸው አይመጣም። በዚህ ለዚህ በቂ የሆነ ልምድ ተመክሮ አለን ብዬ ነው እማም ነው የፍቅር